በትግራይ ጦርነት ወቅት በጣም ከፍተኛ የሆነ ማለት ፉል ብሎን የሆነ ድጋፍ ለአብይ አህመድ ይሰጥ የነበረው የአማራ ዲያስፖራ በአሁኑ ወቅት በአማራ ክልል በድሮን በከባድ መሳሪያ በወታደሮች የተለያየ አይነት ጥቃት ህዝቡ ላይ የደረሰበት ያኔ የአብይ አህመድን የጦርነት ፕሮጀክት ለመደገፍ የወጣውን ግማሽ ወይም እሩብ ያክል እንቅስቃሴ ሲያደርግ አይስተዋልም እና በጣም ግራ የሚገባ ነገር ነው። የኔ የሚለው ህብረተሰብ በዛ ደረጃ እየተጨፈጨፈ ያ ያኔ ምልህ ከዛ ከዚህ ተሰባስበው ትግራይ ላይ የዘመተው ኃይል በሚንቀሳቀስበት ወቅት በዳያስፖራ በተለይ በአማራ ዳያስፖራ በኩል የነበረው እንቅስቃሴ በጣም ከፍተኛ እንደነበር ትዝ ይለኛል። አሁን ምንነክቶታል እና የኔ የሚለው ህዝብ በዛ ልክ እየተጨፈጨፈ ኦፍኮርስ፣ ይሄ ጉዳይ የአማራ ህብረተሰብ ብቻ ነው እያልኩ አይደለም ግን የእኔ የሚለው ህብረተሰብ በዛ ልክ እየተጨፈጨፈ የዛን ግማሽ ወይም ሩብ ቁጣና እንቅስቃሴ በውጭ ያለመታየቱ ለምንድን ነው የሚል ጥያቄ አለ። እስቲ እነዚህን ሁለት ነገሮች በተመለከተ አስተያየት ሰጥተን እ ቴዲ እንግዲህ ምንድን ነው እይታ ነው የሚሆነው የማቀርበው በትክክል የተረጋገጠ መልስ ላይሆን ይችላል። ይሄ የመጀመሪያው ነገር፣ እስኪ ከመጀመሪያው ብንጀምር፣ ይሄ ውትድርና ፖለቲካውና ውትድርና ውትድርናውና ፖለቲካው በሚለው ነገር ላይ ብናተኩር፣ እኔ እንደውም ተቃራኒ የሆነ መልስ ነው ያለኝ። ፖለቲካው ቀድሟል ከውትድርና ነው ብዬ ነው ማስበው። ምክንያቱም ፋኖ በአብዛኛው በኢንተርናሽናል ኮሚኒቲውም በሰፊው ይታወቃል። በእኔ ባለኝ እንትን ምክንያቱም አቋም የሚወስዱበት ጊዜ እና እነሱ የፈለጉትን ያችን እንትኗን የሚያነሱባት ጊዜ የራሳቸው ታይም አላቸው እንደሚያጠኑት መረጃ እንዳላቸው አውቃለሁ። በህዝቡ በኩልም ሰፊ ንቅናቄ አለ። ስለዚህ የሚመጡ ጥያቄዎች ምንድናቸው? ከጉጉት የመጣ ነው እንደውም አንዱ ነው። ስልጣንን ቶሎ ለመያዝ ያንን የሚያስፈልገውን የስልጣን መሰናዶ ይደረግልን በሚል የፍላጎት ረሃብ ነው የሚመስለው። ያ ማለት በእኔ እምነት ፖለቲካው መቅደሙን ነው የሚያሳየኝ የሚያስረዳኝ። ያ ስትራክቸር የመፍጠሩ ነገር ግን ገና ነው። ስለዚህ ያ ስትራክቸርን የመፍጠሩና የወታደሩ ነገር ያደረጃጀቱ ነገር ገና ነው። በፖለቲካ ግን የዚህ መንግሥት መውረድ እንዳለበት የመተማመኑ ደረጃ እና ለምን እንደሚታገሉ ህዝቡ ያውቃል። ይህንንም በአንድ ወይም በሌላ መንገድ በተቃውሞ ደረጃ እና በግራ መጋባት ደረጃ የሚያነሳ ሰው አይቻላቅም ማለት ቱቢ እንትን ግልጽ ለመሆን ተሰናድተው መልክ ይዘው ይቅረቡልኝ የሚል እንጂ ምን ይሆን ይሆን ምን ያመጡብኝ ይሆን አብይ ወድቆ ሌላ ነገር ይመጣ ይሆኑ የሚሉ ስጋቶች አይመስለኝም። ከዛ ይልቅ ስልጣን ለመያዝ በደንብ ኦርጋናይዝድ ሁኑ፣ መልክ ያዙ በሚዳሰስ በሚጨበጥ አከርካሪ ባለው መንገድ ልንተማመንባችሁ በምንችል መልኩ ሁናችሁ ኑልን ነው። ግርታ አትመለከትም። ለምሳሌ የፋኖ ኃይሎች አራት ኪሎ ቢደርሱ ወይም መጀመሪያ ሊደርሱ ሲሉ፣ ለምሳሌ ከኦሮሞ ኅብረተሰብ ጋር ምን ይሆናል? አዲስ አበባ ቢደርሱስ ደግሞ አጠቃላይ የኢትዮጵያ ሁኔታ ምን ይፈጠራል? በራሱ በፋኖ ውስጥ ራሱ ያለው አለመግባባት ምልብ አደባባይ የተገለጸ ነገር ነው እና ነው ማነሳው። እንዴት ሪዞልቭ ይደረጋል? ከዛ ኮንቴንዲንግ የሆነ ማለት ተቀናቃኝ ነው የተፎካካሪ ፍላጎት ያላቸው የብሔረተኝነት ኃይላትን በተመለከተ ምን ይሆናል? ቀጣናው ላይ ምን ይፈጠራል? የሚሉና የመሳሰሉ ብዙ ጥያቄዎች አሉ። ይሄ እንግዲህ በአገዛዙና በአገዛዙ አፍቃሪዎች ከሚደረገው ፕሮፓጋንዳ ውጭ ያለውን ነው ማወራ። በአገዛዙ በኩል ለምን ያ ፕሮፓጋንዳ እንደሚደረግ ግልጽ ስለሆነ ግን እሱን የአቅሙን ግርታ ይጨምራል። እምታውቀው ግን እሱ ምንጩ ስለሚታወቅ ከዛ ውጭ ያለ ግን ብዙ ግርታ አትመለከትም። ፖለቲካውን በተመለከተ ይሄ መንግስት መውደቅ እንዳለበት፣ ያም የትጥቅ ትግል የግድ እንደሆነ እንደዚህ አጠቃላይ ኮንሰንሰስ አለ ሊባል ይችል ይመስለኛል። እርግጠኛ ያለውም ጥናት ሊያስፈልግ ይችላል፣ ግን ከምናየው መናገር እንችል ይመስለኛል። ዝርዝሩ ላይ ግን ብዙ ግርታ አትመለከትም እንግዲህ ግርታ ባይኳ አይገርመኝም። ቴዲ በቅድም በመጀመሪያው ደረጃ እንደተባባል ነው እድገታቸው ከየት ወዴት መጥተዋል፣ ስትራቴጂካሊ ነው ማየው እንጂ እነዚህ ነገሮች መኖራቸውን ልንክድም አይገባም፣ እንደሚኖሩም መጠበቅ አለብን። ግን ደግሞ ከየት ወዴት እየሄድን ነው ቅድም አሁን ከፖለቲካው ወታደሩ ቀድሟል ካል በፊት አሁን የአማራ ፖለቲካ እና በተለመደው ኮንቬንሽናል የሆነው አነጋገር የኦሮሞ ፖለቲካ የነበረበት ሁኔታ የት ነበር፣ ከሁለት ከሶስት ዓመት በፊት አሁን የት ላይ ይገኛል ብዬ ማየት ፈልጋለሁ። ከፋኖ እንቅስቃሴ ጋር አያይዤ ለማየት ስሞክር በእኔ እምነት የፋኖ ልጆች የሚሰጡት የህዝብ ግንኙነት ያላቸው አረዳድ፣ የምርኮኞች አያያዝ፣ በተለያየ ሚዲያ የሚገለጹት ነገር፣ የተለያዩ ሚዲያዎች ያሉበት ተሳትፎ እንደውም ያ ነገር በፍጥነት እየለዘበና ወደ አንድነት እየተመጣ ያለበት ሂደት ነው ያለው። አሁን ፕሮፌሰር እዝቄያስ የሚሰጠውን አስተያየት ይሰማል። በፊት እንዴት ነበረ? እኒ ሰውዬ ፕሮፌሰር እዝቄል ማለት ነው እሳቸው የሚሰጡትን አስተያየት አያለሁ እኔ እሳቸውም የሚሰጡት ከዚህ በፊት ስለነበራቸው ፖለቲካ እንዴት ነበር፣ በአማራ ፖለቲካም እንዴት ነበር የሚታዩት እሳቸው በአደባባይ ወጥተው ስለ አሁን ስለሚናገሩት ነገር ይኸውና ይሄ ኮመን ነገር የመፍጠሩን ረገድ እንዴት ነው የምታየው? በአንዳንድ ሁኔታዎች ጀዋር ከተወሰነ ጊዜ በፊት የነበረውን አመለካከትና አሁን ያለውን ሚዲያዎችን ያቸው። በጦርነቱ ጊዜ የአንተ ሚዲያ የነበረውን አመለካከትና አሁን የሚሰጠውን አስተያየቶች ያቸው እስቲ። ከትግራይ አካባቢ የነበሩ እስረኞችን ፈተው ፋኖች ሲሰጡ የምታየው፣ በአደባባይ የሚናገሩትን የህዝብ ግንኙነት ስራና አጠቃላይ ሁኔታ አየው እስቲ እና በአመለካከት የሚደረገውን ትግል ሰው አይታየውም። በቃ ኳንቲፋይድ ሆኖ ኦብጀክቲቭሊ አንድ ነገር ታስረው ካልመጣ ፕሮሰስ መሆኑን ትግል የአመለካከት ትግል ሰው አይረዳውም እና በሚዲያዎች አካባቢ ያለው ነገር ከሁለት ዓመት በፊትና አሁን ብለ ውስጥ እና ይሄን ይሄንን ደረጃ ስታየው እንደውም ብዙ ርቀት ይደናል። ነገር ግን ቴዲ ቅድም እንዳለው ልክ ፋናዎቹም ተደራጅተው አንድ ነገር ሁነው እንዳልመጡ ሁሉ ገና አላለም፣ ሉዝ የሆነ ስትራክቸርም ቢሆን የአማራን እንቅስቃሴ ሪፕሬዘንት በሚያደርግ መልኩ ዲፕሎማሲም ለመስራት የሚዲያ ግንኙነትም ለማድረግ ፋይናንስም ለማድረግ ምን ለማድረግ አንዱ ናችሁ ስትራክቸር ስሩና ኑ ሲባል ይሄ ስትራክቸራል ችግር ነው እንጂ በአመለካከት ደረጃ እኮ ብዙ ርቀት ዷል፣ አሸንፏል፣ በብዙ መነጋገሪያዎች ሆኗል። ግን ይሄንን ስትራክቸር ሰርቶ የመምጣቱ ነገር ግን ገና መሆኑን የፖለቲካ ስራ አለመሰራት ነው ብዬ አለለውም፣ ግን የተሰራውን ፖለቲካ ወደ መቃጨት እና ወደ ኦርጋናይዝድ የሆነ ፎርማል የሆነ በሚገባ በሚዳሰስ በሚጨበጥ መልኩ መስራት ያስፈልጋል። የሚለው ያ አንድ መሰራት ያለበት ምዕራፍ በፋኖችም ከፋኖች በኋላ ደግሞ በዘመን ቋንቋ አነጋገር ብሄር ዘለል በሆነ አደረጃጀት እና ሌሎችንም በመያዝ መልኩ የሚደረግ ግልጽ የሆነ ነገር መሰራት አለበት። ለዛ ግን ቀድሞ በሚዲያ እና በፖለቲካ በአመለካከት የሚሰራው ስራ መሰራት አለበት። ያ ደግሞ ብዙ እርቀት ይደዋል ነው የኔ ግምገማት ሄ ከተሳሳ ሁለተኛው ይሄ በውጭ በአማራ ዲያስፖራ በኩል ስለሚካሄደው እንቅስቃሴ ያለውንም እንደዚህ አዋንሳው። እሱን በተመለከተ እንግዲህ ኢስ አንፎርቹኔት የሚመስለኝ ግምገማ ለእኔ በአብይ ጊዜ የሚደረገው ነገር እንግዲህ የጦርነትን ሞቢላይዚንግ ነገር ታውቀዋለህ። በጦርነት ጊዜ የሚደረገው ዋሪ ሪቶሪክ ሁልጊዜ ጥላቻ ነው። እኛና እነሱ ነው። ዳይኮቶሚ ነው። ዘራፍ ነው። ህዋት ስልጣን ላይ ስለቆየ ደግሞ ተጠልቷል። በሶስት በአራቱ አመት ደግሞ ለጦርነት በሚደረገው ዝግጅት ያ ሪፍት በሚገባ እንደሚፈጠርና መስመሩ በደንብ እንዲወፍር ልዩነቱ በሚገባ ተሰርቷል። ስለዚህ ያ ኢሚዲየትሊ ወደ ጦርነቱ ሲገባ ልክ የበሰለና ሊነድ ያለን ነገር እሳት መለኮስ ነው የነበረው ነገር ያ የበለጠ ለሞቢላይዚንግ እንትኑ ትልቅ ትኩረት የሚሰጥ የሚዲያውም የምኑም አስተዋጽኦ ነበር። ነገር ግን ያ እንዳለሁ ነውም ያ እንዳለሁ ነውም አሁን በአማራ ህዝብ በራሱ ላይ ያኔ መንግስትን ተከትሎ ነው በራሱ ላይ መንግስት በህዝብ ላይ በፊት ስ የነበረው ሁለት አካላት በሂደት ውስጥ የህዝብ መጎዳት እንዳለው ነው መንግስት የክልል መንግስትና የፌዴራል መንግስት ነው ጦርነቱ የነበረው። በዛ ውስጥ የትግራይ ህዝብ ኢላማ ነበር ነው የምንለው። በዛኛውም ጦርነት አንደርስታንድ አደርጋለሁ፣ ግን የስትራክቸሩን ስናየው ህዋት የሚባል የክልላዊ መንግስት አለ፣ የፌዴራል መንግስቱ አለ። የክልል መንግስቱ አቋም ይዞ ስትራክቸር ወስዶ እየወሰነ ይሄኛውም እየወሰነ የተደረገ ነገር ነው። በዚህ ሂደት ውስጥ የትግራይ ህዝብ የደረሰውን ጉዳትና ሁኔታ የራሴንም አቋም ስለገለጽኩ በተለያየ ጊዜም ያለመታከት እንደው አቋም ገልጫለሁ። አደለም፣ እኔ ታገያለሁ ነው የምለው። እንደው ተጀምሮ እስከሚያልቅ ድረስ በእያንዳንዱ ቪዲዮ ውስጥ ብትወጣ፣ ይሄ እንደው በአንድ ወቅት አቋም ይሄ ነው ለማለት አደለም። አይደለም፣ መጨረሻው ሊሆን የሚችል ይሄ እንደሆነ በየሂደት የሚፈጠረውን ነገር በእያንዳንዱ ሚዲያ እየወጣው ነው ስናገር የነበረው እና በዛ በኩል ብዥታ የለም። ዙሮ ዙሮ ግን የነበረው ነገር ላገላለጽለአ እንዲመችን ያ በነበረበት ሁኔታ ያን ያህል ድጋፍ ያደረገ ሰው አሁን ግን ህዝቡ ላይ አጠቃላይ ህዝብ ላይ ነው እንግዲህ አሁን እየሆነ ያለው። መንግስቱ እኮ ራሱ የአማራ ክልላዊ መንግስት የሚባለው ከአብይ ጋ ነው ራሱ አደለ? አሁን አሁን ያለው ህዝቡን ነው አሁን በጦርነት እየደበደበ የነገሩን አስከፊነት እኮ ነው ማሳየት። ለወግም ቢሆን ማለት ነው አሁን የሚመታው ሰላማዊ ሰዎችን እና እንትን ላይ ነው አጠቃላይ ጦርነቱ የሚያደርገው እንጂ የክልሉ መንግስት የአማራ ክልላዊ መንግስት የሚባለው ያብይ ቅርንጫፍ ነው። ሁለቱ ናቸው አንድ ላይ ሆነው በህዝቡ ላይ የዘመቱ። ቢያንስ በህዋቱ ጊዜ እንኳን የክልላዊ መንግስቱ ከህዝቡ ጋር ቁሟል። አሁን ግን የክልላዊ መንግስቱም የፌዴራል መንግስቱም በህዝቡ ላይ ነው የዘመተው። ይሄ ሁኖ እያለ እንዴት ይሄ ሁሉ ዝምታ ነው? ይሄ ነገሩን የበለጠ አስከፊነትና አስነዋሪነት ነው የሚያሳየኝ። ይሄ ለምን ሆነ ያልከኝ እንደሆነ በፊት ገዢ ነበረ። አሁን ግን ለወንበሯ መሻማት አለ ነው በቃ። ምክንያቱም እያሰብን ነው የምንታገለው። ማን ነው ተሻሚው? የአማራ ዲያስፖራ የሚባለው በሙሉ ተሰብስቦ በአንድ ወን ትግል ውስጥ አድርጎ የራሱን ድርጅት ፈጥሮ መታገል አልቻለም። ምክንያቱም በፊት አብይ ይዞታል ጦርነቱን ብቻ ህዋትን ብቻ፣ እና በጦርነቱ ጊዜ የአብይ ድጋፍን ነው የምናሳይ። ስለዚህ አብይ ይዛውን ወንበር ላይ ተቀምጦበታል። ስለዚህ እዛ ውስጥ አምቢጊት የለም ማለት ነው፣ ዳውት የለም ማለት ያንን በማግኘት ረገድ የሚጣላ ሰው የለም ማለት ነው። አሁን ያለው ግን አሁን ያለው ግን ምንድን ነው ዘመንን ላንግስ እስክንድርን ላንግስ ወይስ ከሸዋ ላንግስ ወይስ ከወሉ ላንግስ ወይም ደግሞ በዚህ ሂደት ውስጥ በዲያስፖራ እኔ ምንድን ነው መሆነው የየራሴ ፋኖ ኑሮኝ የሚል አስተሳሰብ ስላለበት የነገሩ አስከፊ ያለመሆን ሳይሆን ይሄ ተራ የግል ስብእናና ፍላጎት ጋር እንጂ የችግሩ አስፈላጊነትና አሳሳቢነት ከብፊት ከነበረው ድጋፍ እና ከውጤቱ አፈጻጸም ጋር ስታየው ያአሁኑ ብዙ ለመነሳት በቂ ምክንያት የሚሆኑ ነገሮች ነበሩ። ስለዚህ በትግራይ ጉዳይ ተባብሮ በራሱ ጉዳይ ተከፋፍሏል ነው ምትል እንደዛ ማለት ትችላል። በጣም የሚያሳዝነው ነገር ይሄ ነው። እንደዛ ባልለውም እንኳን በእኔ አገላለጽ በህዋት በፈጠረው ነገር የትግራይ ህዝብ ተጎድቷል ብዬ ስለሆነ የማስብ የአብይና ህዋት የፈጠሩት ነገር ለትግራይ ህዝብ መጥፋት ለአማራ ህዝብ መጥፋት፣ በአጠቃላይ ለኢትዮጵያ መጥፋት፣ ለቀጠናው መዳከም ምክንያት ነው ዋል ነው የኔ የጦርነቱ ግምገማይ። በዛ ሂደቱም በትግራይ ህዝብ ላይ የነበረው ሲጅ እና የነበረው ጉዳት አምብ ሊቤብል ነው፣ ማመን የሚች ችግር ነው። በጣም ከባድ ነው። ያንንም በሚገባ እረዳለሁ። ግን ይህንን ማናመጣው ካልከኝ ህዋትና ብልጽግና ብዬ ነው ቴዎራይዝድ የማደርገው ትግሉን ማለት ነው። እሺ አንድ በጣም አነጋጋሪ በዚህ ከፋኖ ስግል ጋር በተገናኘ በጣም አነጋጋሪው ነገር ድርድርን በተመለከተ የሚነሳ ሀሳብ ነው። እና በፋኖ አደረጃጀቶች በኩል ድርድርን በተመለከተ የተለያየ አቋም ሲንጸባረቅ የሚታይ ይመስላል። ለምሳሌ በእስክንድር በሚመራው አደረጃጀት በኩል ከአገዛዙ ጋር እንደራደራለን የሚል አቋም በአንድ በሌላ ጊዜ ሲገለጽ የሰማሁ መስሎኛል። በአንጻሩ ደግሞ በዘመነ በሚመራው በኩል ደግሞ ከብልጽግና ጋር በፍጹም አንደራደርም የሚል አይነት አቋም ነው በተደጋጋሚ ሲንጸባረቅ የተመለከት ነው። ኦፍኮርስ በአንድ ወቅት አቶ አስረስ ማረ ድርድርን በመርህ ደረጃ መቃወም አይቻልም የሚል አቋም አንጸባርቆ ሰዎች ትችት ሲያቀርቡበት ትከላከለውም ትዚ ይለኛል እንደማስታውሰው ከሆነም እና አንተ ምንድን ነው አስተያየትህ፣ በድርድር ዙሪያ፣ ድርድርን በተመለከተ በአሁኑ ወቅት ያለህ አስተሳሰብ ምንድን ነው? ለምን ቴዲ፣ ጥሩ ጥያቄ ነው የጠየከኝ። በእውነቱ እና ድርድር እንግዲህ እዛ አልከው ሰነድ ላይም በነገራችን ላይ ተጽፏል። ይሄ ስለ ድርድር እና ስለሚመጣው ነገር ሁሉ ወደፊት በሚገልጽ ሁኔታ እና ብዙ ሰው በትግል ውስጥ ይሄንን አምድሬ አንዳንድ ቦታ ላይ አስተያየት ስሰጥበት ማየው ኮንቴክስት ይረሳሉ ሰዎች። አንድ ወቅት የተነገረን ነገር ለዘላለም ማያዝ እና ይሄ ኮንቬንሽናል ዊዝደም የሚባለውን ነገር ድርድርና ውይይት ጥሩ ነው፣ ከግጭትና ከጦርነት የሚገኝ ጥቅም የለም፣ ችግርን ተወያይቶ መፍታት ጥሩ ነው የሚለውን አጠቃላይ የሆነ ኮንቬንሽናል ዊዝደም ይወስዱና አውድና አጠቃላይ ነባራ ሁኔታ ኮንቴክስት የሚባለውን ነገር ደግሞ በፍጹም ይዘነጉታል። እንግዲህ ይሄ አሁን አለም በምን ሁኔታ ይገኛል፣ የተለያዩ ድርድሮች በምን አልቀዋል? እንዴት ተጀመሩ? ድርድርስ የሚመጣው መቼ ነው? ስለ ድርድርስ የሚነሳው ምንጊዜ ነው? እነዚህ እነዚህን በጣም ዲቴይል እና በጣምም ጠቃሚ የሆኑ ነገሮችን ይዘነጋሉ ሰዎች እና በዚህ ምክንያት አንዳንድ ጊዜ አምርሬ ሰዎችን አታክ የማድረግ በሚመስል ሁኔታ ሁሉ አስተያየት ስሰጥ ይታያል። አሁን አስረስ የሚሉ ሰዎች ደንቆሮች ናቸው። እኔ አክቹዋሊ እነዚህ ነገሮች በምክንያት ነው ቃላቱ የተፈጠሩት። ስለዚህ ጥቅም ላይ ሊውሉ ይገባል ብዬ ነው ማስበው ሲያስፈልጉ። ግን አሁን እንድታብራራቸው ነው እና ድርድርን በመርህ ደረጃ መጀመሪያ ስቆይ ድርድር እና በጦርነት አያስፈልግም ከሆነ የአማራ ሕዝብ እኮ በሰላማዊ ሰልፍ ነው መጀመሪያ ጥያቄዎችን የጠየቀው። እኛም በሰላማዊ ትግል ውስጥ የነበርን አንዳንዶቻችንም ጠመንጃ ነግተን አናቅም። ይህንን የሰላማዊ ትግል ነው የፋኖን እንቅስቃሴ ስንደግፍ ማለት በመሰረታዊ ደረጃም ቅድም ስትነግረኝ ራስን የመከላከልና የሕልውና ትግል ስለሆነ እንጂ የአንድ ፖለቲካ ፓርቲ አቋቁሞ በጠመንጃ ስልጣን መያዝን በመርህ ደረጃ እስካሁን የምደግፍ አይደለም። ይሄ ግን ሰርቫይቫል ጥያቄ ውስጥ በገባ ጊዜ ሌሎች ነገሮች ሁሉ ይበነ አገር የሚባለው ዜግነት የሚባለው ፖለቲካ የሚባለው ነገር ሁሉ ከዛ በጣም ርቀው ያሉ ነገሮች ናቸው። ሰርቫይቫል ነው ከሁሉም የሚቀድመውና፣ ሰርቫይቫል ጥያቄ ውስጥ በሚገባ ጊዜ ሌላ ነገር ምንም ግምት ውስጥ አይገባም። አብሮት አንድ መለኪያ ላይ የሚቀርብበት ሁኔታ የለም ነው የመጀመሪያው ነው። ስለዚህ ከማን ጋር ነው የምንደራደረው? አብይን የመሰለ ነገር ድርድር ሲል ምን ማለቱ ነው? ይሄ በሌለበት ሁኔታ በጦርነት ሞቢላይዜሽን ውስጥ የሆነ ድርድር ደግሞ ወታደሮቹ በአንድ ሁኔታ ላይ እኛን አዋግታችሁ እኛን ጨረሳችሁ ስታበቁ መልሳችሁ ከአብይ ጋር ስልጣን ተጋርታችሁ ልትወስዱ ነው በሚልበት እና ጦርነት ውስጥ ሪቶሪክ ሞቢላይዜሽን ጦርን ማነሳሳት እና ለትልቅ ሕልም ማነሳሳት ባለብህ ጊዜ መሀል ላይ ስለ ድርድር ማውራት ምንም ምንድን ነው አላዋቂነት ጭምር ይሆናል ማለት ነው። ግን ድርድር በተገቢው ሁኔታ በተገቢው ጊዜ መቼ ነው? ያ ማለት መቼ ነው ተገቢ ጊዜ? መቼ ነው ተገቢው ሁኔታ? ወል መጀመሪያ ድርድር የሚመጣው ከሀይል ሚዛን ጋር ነው። የምታገኘውም ውጤት የሚወስነው ባለህ ኃይል ልክ ነው። አሁን ያ ባልሆነበት ሁኔታ ለምሳሌ ለንደን ላይ በሚደራደሩበት ጊዜ ህዋትና የደርግ መንግስት ተደራዳሪዎችን በዛው ለንደን እንደወጡ ነው የቀሩት። አይደለም ያለው ፍጻሜና ግን ስለዚህ እያልክ ያለው ድርድር መጠየቅ ያለብህ የኃይሌ በላይነት ሲኖርህ ብቻ ነው ነው ወይም ስትዳከምም ትጠይቃለህ። እንደ እውነቱን ለመናገር ጊዜ ለመግዛት እና ድርድር ለብዙ ዓላማ ይጠየቃል። ዶርነት የምትሸነፍ ሲመስልህም ልጠይቅ ትችላለህ። የኃይል ሚዛንም ኑሮህ ለመጨረስ ስትል ትላለህ። ጊዜ ለመግዛት ብለህም ድርድር ትጠይቃለህ። ወይም ድርድርን እኔ ኮዛው ላይ ዲፋይን ሳረግ የገለጽኩበት ሁኔታ አናዘር ወይ ኦፍ ወርፌር ነው። ድርድር ከጦርነትህ ጋርና ከጉልበትህ ጋር የሚመጣ በሂደት ውስጥ የሚፈጠር አንድ ነገር እንጂ ከዛ ጋር ተያይዞ የመጣውን ነገር ዋና ነገር አድርገህ የጦርነቱን ነገር ሁሉ በሚያስፈታ ነገር አድርገህ አታየው። ጉልበት እሱ የፍሬሚንግ ጉዳይ ነው። ግን እንደው ድርድርን በተመለከተ በአጠቃላይ በአሁኑ ወቅት አንተ ፋኖ አለው ብለህ በምታስበው አቅም ምክንያት ነው ድርድር። መጀመሪያ አሁን ድርድርን በተመለከተ የምታስበው ምንድነው? ፋኖ የያዘው አቋም ትክክል ነው፣ ወር ድርድር አያስፈልግም በዚህ ወቅት ከአገዛዙ ጋር ብሎ ያለው ፋኖ የያዘው አቋም ትክክል ነው ባይነህ ወይስ ድርድርም በተመለከተ አሁን የምትወከልበት አቋም ምንድን ነው? እሱን በመሰለ በተመለከተ ሄድ እንደውም አሁን ጥያቄው መምጣቱ ራሱ ያስቀኛል ነው የምለው ምክንያቱም ያንን የሚፈጥር ነባራዊ ሁኔታ ምንም የለም። ግን በአሜሪካ መንግሥት ውስጥ ለምሳሌ ስራያ ተብሎ የኢትዮጵያ መንግሥት አሁን ባለበት ሁኔታ ጦርነቱን በዚህ ሁኔታ ማድረጉ በሰብአዊነት ላይ የሚፈጥረውም ነገር አስቸግሯል በአማራ በኩል የሚጠይቁት ነገር አለ ብሎ ኦፊሻል የሆነ ነገር ቢመጣና በዛ ላይ መልስ ብሰጥ አይ ይህን ድርድር ተጠቅሞ ጥያቄዎቹን በሚገባ አድርጎ መልካስ ይዞ ፋኖ ይህንን ማለት ሲገባው እምቢ ማለት የለበትም ነበረ ብለህ የአንተ ሚዲያ አስተያየት ሊሰጥ ይችላል አይ የለም አሁን ደረጃ ህዝቡን ለማነሳሳት ምን ለማለት ይህን ድርድር ጥያቄውን ከፍ አድርጎ መግፋቱና ትንሽ ነገር በማድረጉ የበለጠ ለተዋጊዎቹም ሆነ ለህዝቡ ኮንፊደንስ ይሰጣል መፈለጉንና እምቢ ማለቱን ነው